ውድ ቤተሰቦች ተመልሼ መጥቻለሁ። ተመልሼ ስመጣ ዛሬ በአንድ ነገር ነው ወደ እናንተ ጋር የመጣሁት። ልቤ እውነት ለመናገር በጣም ሰሞኑም በጣም እየተከፋው ነው፣ ግን ዛሬ ደግሞ በጣም ከፍቶኛል እውነት ለመናገር እና ባብልሽና በሩታ እኔ በጣም ምርጥ ምርጥ እህቶች አግኝቻለሁ፣ በጣም ደስ የሚሉ አንድ ቀን ከቀረው የትሽ ለምን የሚሉ በጣም እኔ እንጃ በፊት እንኳን ሞር ከቤተሰቦቼ ውጭና ከአንዳንድ ጓደኞቼ በስተቀር ስልክ አብሮቼ የማላቀው አሁን ስልኬ በጣም ቢዝ ይሆናል። ከነሱ ሳወራ፣ ከነሱ ስጫወት ስለ አብርሽም ስለ ሩታ በጣም ደስ የሚሉ እህቶቼ ሰጥተውኛል ማለት ነው። በዚሁ አጋጣሚ አልሐምዱሊላህ ማለት ነው። እና አንድ ነገር ደግሞ ዛሬ ልብ የነካኝ ነገር ቢኖር እዚህ ከወጥቼ ቪዲዮ የምሰራው እኔ ነኝ እንጂ ወይም እናቴ ወይም አባቴ አይደሉ ቪዲዮ የሚሰሩት ማለት ነው እና ለራሳችሁ አባትና ለራሳችሁ እናት ክብር የምትሰጡ ከሆነ የሰውንም አባት የሰውንም እናት ባሰድቡ ደስ ይለኛል ምክንያቱም እዚህ ጋር እናቴን ሰደባችሁ ወይም አባቴን ሰደባችሁ ማለት በእናቴ ወይም በአባቴ አይለጠፍም በእኔም አይለጠፍም ነገር ግን ለእናትና ለአባት ክብር ይኑራችሁ ማለት ነው እና አንድ ሰው ሲከበር ነው በነገራችን ላይ ማለት ነው እውነት በሀገራችንም አይደለም ዛሬ ሚዲያ ላይ ጥሩ የሚናገር፣ ትክክለኛ የሚያነገር፣ ሰውን የሚሰጥ ሰው፣ ሰውን የሚያሳድግ ሰው ማናችንም አንወደውም። እኛ አበሻ ስንባል ማለት ነው። አበሻ ስንባል የሚሰርቅ ሌባ፣ የሰውን ንብረት አጨብሮ የሚበላ ሰው ነው የምንወዳው። እዚህ ጋ እኛ ስለ ሩታ ስለተናገርን እናንተ አብርሽን ወግናችሁ ለሁለት ሆናችሁ ማለት ነው እንግዲህ አሁን ጥላቸው ያለባት ለሩታ የፍቅር አድናቂ እና የአብርሽ አድናቂዎች ናቸው ማለት ነው። እና በዚሁ አጋጣሚ እንደዚህ አትሁኑ። እነሱ ፍቅርም አብርሽም ሩታም አንድ ላይ ናቸው። እምነት በማታውቁት ነገር ባታሽቃብጡ ወይም ደግሞ ስታሽቃብጡ አብራችሁ ብታሽቃብጡ በጣም ደስ ይለኛል ማለት ነው እና በዚሁ አጋጣሚ አንድ ነገር ልንገራችሁ፣ ከምሬ ነው። ሙላችሁ እኔ ሚዲያ ከመጣው አብርሽን የተን ቢ ስታመጣው ነው ማቀው ነገር ግን ለአብረሽ ቦታም የለኝም። ይሄን ማክላል አልከታተለውም ግን እቺን ታብሌት ላይ ያስቀመጥኳትን ፈቶ ካየዋቸዋት ያነባውን እንባ እኔ በህይወቴ መቼም። አብረሽ በአሁኑ ሰዓት በጣም ደስተኛ ደስ ደስ የሚሉ ነገር ሰጥቶኛል። ግን ከፉ በክፉ ቀን ደግሞ የሚከፋኝ ቀን ቢኖር እቺ ቀን እናት። ከዛን ቀን ጀምሮ በቃ ትንንሽ እየተከታተልኩት ምናምን የሆነ ልጆችም እርዳታ ምናምን ሲያደርግ ብዙ በቃ ተግባባል። ግን ሞር ማልዋሻው ነገር ማለት ነው። ነገም ዛሬም የምመሰክረው ነገር የትም ቦታ ቆሜ ደረቴን ሞልቼ የምናገርበት ነገር ቢኖር እዚህ ጋ አብርሽ ሩታ አንድ ላይ ሲሆኑ ነው። እኔ ሞር የወደድኳቸው ማለት ነው። በቃ ሞር የሚናፍቁኝ ቦር የሆነ ነገር ሲነኩ በውስጥ መስመር ማለቅ ሰው ማለት ነው። እናት አባታቸው ሲዘቀዘቁ እንደውም ትዝ ካላችሁ የሆነ ጊዜ ማለት ነው፣ ጋሽዬ ለምን ተዘቀዘቀ? እንግዲህ በእሳቱ እኔ አዲስ ነኝና አሁንም አባቴና እናቴ እንደተሰደቡብኝ ለምን ይሰደባሉ ብዬ በጣም አልቅሻለሁ። ከዛም በኋ የፍቅርም እናት ስትዘቀዘቅ በቃ በተለይ እናት አባት ሲነካ ከምሬ ነው ሙላችሁ እንባ ነው ማነባው ማለት ነው። አንዳንዴ ሴትዮዋ ምን ሆንሽ የምትለኝ ቀናለ ለምን በእናትና በአባት ማንም አይደራደርም በአሁኑ ሰዓት እናት አባት እንኳን ሊዘቀዘቁ ይቅርና እኛ ከፍ እንድንረጋቸው በቃ ደክመ ወልደው ለዚህ ደረጃ አድርሰውን፣ እኛ ደግሞ የእነሱን ውለታ መክፈል አለብን እንጂ ብናቅ ኖሮ አባትና እናት አይደለም ልንዘቀዝቃቸው፣ ምንም አይነት ክብራቸው አንድ ቀን እንኳን አንሰደበ አይሰደቡም ነበር። እጋሽን ምን ብለው እንደሚሰድቡት አውቃለሁ። ለእኔ አዲስ አይደለም። ለምንም ሰደብሽኝ አልልሽም። እንኳንም ሰደብሽኝ አንቺ ደስ ያለሽ ነገር መናገር ትችያለሽ። እህት ይህንን ቪዲዮ ታይዋለሽ እርግጠኛ ነኝ። እና አብርሽን ከኔ የበለጠ ያለቀሰለት የወረደለት ሰው የለም። እና የእኔ ትዝታ እቺ ፈቶ ናት። መቼም ማረሳት የፈለገ እርቅ ቢወርድ እንኳን እቺን ፈቶ ያለቀሰባትና ጋሽ በጥፍ ያለውና እኔም እንደዛ እንዳለቀስኩ በስራዬ ራሱ የደረሰብኝ ነገር እኔ ነው ማቀው ማለት ነው። አብርሽ እንደዛ ሲያለቅስ ማለት ነው። እና ያንን ነገር ሁሉ አሳልፎ ዛሬ በቃ በዛ ችግሩ ታቃላችሁ እኛ ለምን በምክንያት ነው ሰው ጥሩ ነገር ሲሰራ አትወዱም ያልኳቸው ማለት ነው። እና በዛን ችግር ያንን ችግር አልፎ ያንም ለቅሶ አልፎ ያንም መከራ አልፎ ዛሬ ቀን ሩታ መታ እንባውን አንፍስታ በቃ ለዚህ ደረጃ ከብዙ ሰው ተዋውቀ አብረውም ቢሰሩ እንኳን አብረውን ቢረገጡ ማለት የደስታው ቀን መለሰችለት ከመለሰችለት በኋላ አሁን እናንተም ምንድን ነው የምትሉት? ሩታ ትቅረብህ፣ ፍትሀት አታዋጣህም፣ ርካሽ ሴት ናት በምትሉት ነው እኛ የምንነጋገረው። እና እናንተ ከመሬት ተነስታችሁ ሩታን አይደለም የምትነኩት። ሩታ ማለት ማንም ሳይነካት ማንም ሳይደርስባት አንቺ እንደዚህ ነገር ነሽ ሳትሏት እኛ ከመሬት ተነስተን አብርሽን አንሰድበውም ከእናንተ የበለጠ አብርሽን እኛ ነው የምንወደው ከምሬ ነው የምነቱ ከአንዳንድ አስመሳይ አድናቂዎች ማለት ነው ከእናንተ እኔ የበለጠ ነው መወደው ማለት ነው አብርሽን እኔ ነኝ ማከብረው ለአብርሽና ለሩታ የምከፍለው ዋጋ እኔ ነኝ ማቀው ማለት ነው እዚህ ጋ ሚዲያ ላይ ወጥቼ ወይም ደግሞ ሚዲያ ላይ የያዝኩት ነገር እንደ ላይልኛ እንደ ማንኛውም ሰው ሰብስክራይብ ያገኛለው ቪዩ ያገኛለሁ ብዬ አይደለም። አላህም በሚያውቀው ማለት ነው ለአብረሽና ለሩታ እኔ ያለኝ ቦታ ራሴ ነኝ ማቀው ማለት ነው። ግን ከእናንተ ከአስመሳይ አድናቂዎች በተለይም ደግሞ በድሮ ባላቸው አስመሳዮች ማለት ነው ከእናንተ እኔ ትላንትና የመጣሁት እኔ ይሻላችኋለሁ። ብዙ እህቶች ያቆኛል ማለት ነው። እና በዚሁ አጋጣሚ እመቤት ናት ምናምን የምትባሏ ልጅ ማለት ነው ሰው እንደማይቀየር የለም። እኔ ሁሌም በምክንያት ነው ሰው ይቀየራል። ማይቀየር አንድ አላህ ብቻ ነው የምለው ማለት ነው። ከዚህ በፊት እመቤት የአብርሽና የሩታ ደጋፊ ነበሮች። ሞር እንኳን የሩታ ቤተሰቦች አብርሽን ሲከለከሉት ወንድምሽ ምን አባቱ ምን ያመጣል እና ምን አገባው ነበር የምትላት ለሩታ አንቺ የመሰለሽን አርጊ ነበረ የምትላት፣ ዛሬ ግን ለቤተሰብሽ ክብር የለሽን ብላ ነው የምትሰድባት። ለምን ትሰድባለች? በዚሁ አጋጣሚ ጠዋት እየተጣላችሁ ጉሩብላ ይቻለው እና አብርሽ ለምንድን ነው የሚሰደበው? ድራማ ከሆነ እያላችሁ ነው። ድራማ ከሆነ ሩታ ለምንድን ነው የምትሰድባት? ሩታንም አትንኳት፣ አብርሽንም አንነካም። እኔ እዚህ ጋር አብርሽና ሩታ ለያይቼ አላቅም። ነገር ግን እዚህ ጋር አብርሽ ሲሰደብ ስራ ነው እንዳሰድቡ ትላላችሁ፣ ግን ሩታ መታ ስትሰራው ማለት ነው ስራ አይደለም፣ ትሰደብ ለምን ካደነቃተችሁ ሁለታችሁም አድንቁ እዚህ ጋር ሩታም ስታጠፋ ሩታ አጥፍተሻል አብርሽም ሲያጠፋ አብርሽ አጥፍተሃል እንጂ አብርሽን ከፍ እያደረጋችሁ ማለት ነው ሩታን ወደታች ለምን የኔ ጥያቄ ማለት ነው እነዚህ ልጆች ባሊና ሚስት አይደሉ ናቸው አንድ ላይ አይደለም የሚሰሩት አንድ ላይ ነው አንድ ላይ አይደለም የሚተውኑት አንድ ላይ ነው በተወኑት ማክ ለሁለታቸውም ጥፋታቸውን አይታችሁ ነው እንጂ ዛሬ ለሩታ ማንም እውነት በዚሁ አጋጣሚ እኔ መናገር አልፈልግም እና ይቅር፣ እውነት አሳልፉት እና ሁሉም ወጥቶ ሆይ ሆይ ስላለ ሩታ በአሁን ጊዜ ስለተጠላች በእርግጥም አልተጠላችም። እናንተ መሰላችሁ እንጂ ለእሷ የበለጠ ኦዲየንስ ነው ያላት፣ እውነት ለመናገር ማለት ነው አብርሽን በመጀመሪያም ብታውቁት፣ ግን በአሁኑ ሰዓት ሁሉም ሰው ከሩታ ጎን ነው። ማንም ዩቱብም ላይ ብትሉ ቲክቶክም እና በፈጠራችሁ አላህን የምትፈሩ ከሆነ ማለት ነው አይ አንድነታችን እንቀጥል ካላችሁ አንድነታችሁ ቀጥሉ፣ ካላሉም ደግሞ ፍታት ተዋት የሚባል ቃላት ከአንድ በታችሁ አይውጣ ምክንያቱም አብረሽ ብዙ ስቃይ አሳልፎ ነው ለዚህ የደረሰው። ሩታም ደግሞ ብዙ ዋጋ ከፍላበታለች በትዳርዋ እንደምታዩ ማለት ነው እና ለዛ ሁላ ፍታት አላህ ከቀደረው ውጭ ምንም ምንም ሊያደረግ አይችልም እና አላህ ያጣመረው ማንም ሊለያየው አይችልም። እኛ ስላለን አይደለም ወይም ማንም ስላለ አይደለም ዛሬ ነፃነት መታ እንደዚህ እንደዚህ ስላወራች አይደለም ነገር ግን የሰውን ቃሉን እና በቃ የሆነ ስትወላውሉ የነበራችሁበት ረስታችሁ ሩታን የምትሰድቡ ሩታን የምታዋርዱ ሩታ ተዋርዳ ደግሞ አብረሽ ከፍ ከፍ እንዲል የምትፈልጉ በቃ ብዙዋችኋላችሁ ለምን አይሆንም እንደዚህ ሴት ልጅ ናት ከሴት ልጅ ጎን መቆም ግድ ይለናል ማለት ነው ሩታ ክብሯን ዝቅ አድርጋ ትዳርዋን ዝቅ አድርጋ በቃ የበታችነት ሆና ስንትን ወጣት ቀይራለች፣ ስንትን ወጣት አሳድጋለች። አሁን ለመናገር እኔ ይሄ ዩቱብ የሩታ ማስታወሻ ነው። ነገም ዛሬም ማር ከዳው ነገር እኔ ትልቅ ደረጃ ከደረስኩኝ ሩታን ነው ማመሰግነው በበለጠ ሩታን ከአብርሽ የበለጠ ደግሞ ሩታን ለምን ጀግና ሆና በሴት አቅማ ተቋቁማ ይሄንን ነገር ስሰራ ስላየውኝ እኔም ደግሞ በሩታ አይቼ ያንን ቦታ ደርሳለሁ ብዬ ነው ይሄንን ዩቱብ የምሰራው ማለት ነው። እና ሩታ ማለት በጣም ጀግና ሴት ናት ለማለት ነው። እና አብርሽን እየሰደብሽ ብላችሁ እናት አባቴን የምትሰድቡ ችግር የለውም፣ ስደቡ። ለእኔ አይደንቀኝም፣ አይሞቀኝም ማለት ነው። ማንም ከማንም አይገናኝም። ነገር ግን ለእናት ለአባታችሁ ለራሳችሁ እናት አባት ክብር የምትሰጡ ከሆነ ለሰውም አባት ለሰውም እናት ክብር ስጡ ማለት ነው። ሩታን ስትነኩብን እኛም እናንተን መንካት አናቆመም።